በአምስት መቶ ሺህ ብር የሰው ሕይወት የገዛው ወጣት አስገራሚ ታሪክ። እስማኤል የተባለ ወጣት ከዓለም ባንክ ወደ ልደታ ፍርድ ቤት በመጓዝ ላይ ሳለ ቤተል አካባቢ ሲደርስ ከባድ ዝናብ ይጥልና ይጠለላል። መሐል አስፋልቱ ላይ አንዲት መኪና ከአስፋልቱ አካፋይ ስትጋጭም ይመለከታል። በፍጥነቱ ወደ መኪናዋም ይሄዳል። መኪናዋን ለመክፈት ሲሞክር ሁሉም በር እና መስኮት ዝግ ነው። ወደ ውስጥ ሲመለከት አንዲት ሴት ከመሪው ጋር ተጋጅታ ራሷን እንደሳተችም ይመለከታል። ከኋላ ትንሿን መስኮት በመስበር በሩን ፍቶ ሲገባ ልጅቷ ላይ የደማች ነገር ባይመለከትም ራሷን እንደሳተች ግን አየም። ከሌሎች ሰዎች ጋር በመሆን ከኋላ ያስተኛትና የመኪናዋን ፍሬን ቼክ ሲያደርገው ችግር እንደሌለውም ይመለከታል። ምናልባት ሴትየዋ በህመም ምክንያት ራሷን እንደሳተች በመገመት ተባብረው ወደ ሐኪም ቤትም ያደርሷታል። ካርድ አውጥቶ ሕክምናም ይጀምርላታል። ነገር ግን ልጅቷ ራሷን ልታውቅ ግን አልቻለችም። ከምርመራው በኋላ የልብ ችግር እንዳለ ባትና በዝናቡ ሰዓት መስኮቱን ዘጋግታ የመኪናውን ማሞቂያ በመክፈቷ ለከባድ ችግር እንደደረጋትም በአስቸኳይም ወደ ሀያት ሆስፒታል ተወስዳ ኦፕራሲዮን መደረግ እንዳለባትም ይነገረዋል። ምንም ሳያቅማማሽ ብሏቸው አብሯት የነበሩትን ሰዎች አግዙኝ ሲላቸው ረፍዶብናል በሚል ተልካሽ ሰበብ ብቻውንም ጥለውት ብን ይላሉ። እሱም በአምቡላንስ ተወሰድ አድርጎ ከኋላ ኋላቸው የራሷን መኪና እያሽከረከረ ተከትሏቸው ሆስፒታል ይደርሳል። ህክምናው ተጀመረም። በፍጥነትም አምስት መቶ ሺህ ብር ማስያዝ አለብህም ይሉታል። ምንም ሳያቅማማ ብሩን አስተላለፈላቸው። ስልኳን በእጁ ነው የያዘው፣ ግን የሚደውልላት አንድም ሰው የለም። መታወቂያ ላይ ያለውን የአደጋ ጊዜ ተጠሪዋን ስልክ ሲደውለው አይሰራም። ጭንቅ ውስጥ ገባ። በዛ ላይ ህክምናው ሶስት ቀን ፈጀ። አንድም የሚጠይቃትም የሚደውልላትም የለም። ስልኳም በሁለተኛው ቀን ዘጋም። እሱ ደግሞ ከባለቤቱ ተጣልቶ ፍርድ ቤት የሚሄድበት ቀን አልፎበታል። ይህ ክስተትም የተከሰተው በሁለተኛው ቀን ነበርም። ከጓደኛው ተደውሎለት እንደተፈረደበትም ተነገረው። ያልተገኘው በጥፋቱ አምኖ ፈርቶ ነው ብላ ፍርድ ቤቱን አሳምና ንብረቶቹን በብዛት እንዲሰጣትም ጠይቃ ውሳኔ አስወሰናባለችም አልቻለም። ከእሷም እየተጣላው በብዛት ገንዘቡን ይበትናል በሚል ነበር። ለእናቱም ቤት ሰርተዋል። ሰፈር ላይ ያለው ችግረኛ ቤቴን አለቅጥ ብሎ አስደፍሮኛልም ብላለች አለ። የማንም መረጋገጫም አድርጎኛል ብላ ለፍርድ ቤቱ ተናግራለችም ብሎ ነገረው። በለፋውበት ንብረት ህዝብ ይረዳበታል ብላ ነው የተጣላችው። የፍርድ ቤቱን ውሳኔ ከሰማ በኋላ ጭንቅ ውስጥ ገባ። ራሱን እስኪ ስትም ተረበሸ በሐሳብ መን ውስጥ እንዳለ፣ በአራተኛው ቀን ልጅቷ ከአይሲ ክፍል ውስጥ ወጣች። በጣም ደስ አለው። በስሟ ጠርቶ ሲያናግራትም ግራ ገባት። የት እንዳለችና ለምን እዚህ እንደመጣችም ጠየቀችም። የተከሰተውን ክስተት ሊያስረዳት ሲል ግን ነርሷ የሀያት ባለቤት አንተ ነህ ብላ ስትጠይቀው አዎንም ይላታል። ሰርጀሪው በተሳካ ሁኔታ እንደተሰራና ከባድ እንደነበረም ትነግሯለች። ለዚህ እንኳን ደስ አለህ ብላ መድኃኒት ከፋርመሲ እንዲያመጣላትም ተናግሯለች። እሱ ወደ ፋርማሲ እንደሄደ አያት እነርሷን ይህ ሰው ማን ነው? እኔ አላውቀውም። በምን አወቅሽ ባለቤቴ እምታድርጊው ብላ ለነርሷ አፍታተቻት። ነርሷም ግራ ገባት ታዲያ ባለቤትሽ ካልሆነ እንዴት አምስት መቶ ሺ ብር ከፍሎ አሳከመሽ ብላ መልሳ ሀያትም ጠየቀቻት በዚያ መሃል እስማኤል መድኃኒቱን ይዞም መጣ ነርሷም ሐያትም ሁለቱ አፈጠጡበት ግራ ገባው ትንሽ አረፍ እንዳለ ለሀያት የተከሰተውን ክስተት በዝርዝርም አብረራላት ሀያትም ከረጅም ለቅሶ በኋላ ራሷን መቆጣጠር መቃታት ነርሷ መጥታ አረጋጋቻት አረጋግታት እንደሄደችም ከአይኗ የሚፈ እሷም ባማልቁም ማለት ለምን እንደምታልቅስም ስም አልገባህ አለው። እባክሽን ሀያት አትረብሽኝ አታልቅሽ እያለ ቢያባብላትም ወደ ራሷ መመለስ ግን ከባድ ሆነባት። እንደምንም ተረጋግታ ታሪኳን እንዲህ በማለት አጫወተችው። ለወላጆቿ ብቸኛ ልጅ እንደሆነችና እናትና አባቷ ውጭ ሀገር እንደሚኖሩም ነገረችው። እሷም ውጭ ሀገር እንደነበረችና በልብ ኬዝ ምክንያት ሀገሯ ስላልተስማማት እዚህ እየኖረች እንደሆንም ነገረችው። ከእሷ ጋር ውጭ ይታከሙ የነበሩ ታማሚዎች ሰርዘሪ እንደ ተሠሩ ሲሞቱ ስላየች አልሰራም ብላ ሀገር ቀይራ በመኖሯ ለውጥ እንደነበራትም ነገረችው። እሱ የወሰነውን ውሳኔ እሷ እንደማትወስን እንደነበረም ነገረችው። ምናልባትም የዚያች ዕለት እሱ አምስት መቶ ሺህ ብሩን ባይከፍልላት ልትሞት ትችል እንደነበር ሲቃ እየተናነቃትም ነገረችው። ሕይወቷንም በብሩ እንደገዛላት እንደምትቆጥረውም ነገረችው። ከሆስፒታሉ ሳትወጣ አስር ቀንም ሆናት። እሱም ስራውን ትቶ ቤቱን ትቶ ከሷ ጋር ክትትሎን ጨርሶ በአስራ አንደኛው ቀን ከሆስፒታል ወጥቶ ጉዞ ወደ ቤተል አደረጉ። ቤተል ሲደርስ የቤቷን አቅጣጫ ጠይቋት፣ ቤቷ ሲደርስ ያየውን ማመን አቃተው። እጅግ ዘመናዊ ውብ ቤተ መንግሥት የሚመስል ቤት ይዛው ገባች። ነገር ግን ቤቱ ውስጥ ከአንዲት ሰራተኛ ውጪ አንድም ሰው የለም። ሰራተኛዋ ሀያትን ስታየት ራሷን መቆጣጠር እስኪያቅታት መለቀሰች ማለቀሰች ለቀናት ጭንቀት ውስጥ እንዳሳለፈችና እናትና አባቷም ከውጭ እየመጡ እንደሆነ ነገረቻት። ቤታ አስገብቷት ሊሄድ ሲል ሀያት በፍጹም አትሄድም ብላ እሪቷ አቀለጠችው። እንድሞት ከፈለግ ሂድ፣ ካልሆነ ግን ከአጠገቤ ሰው ሳይኖር ለማንጥለኸኝ ትሄዳለህ ብላ በለቅሶ ብዛት አሳመነችው። አባትና እናቷ ከሌሊቱ ሰባት ሰዓትም ደረሱ። ያዩትን ማመን አቃታቸውም፣ በሕይወት የሚያገኘዋትም አልመሰላቸውም ነበር። ሰርጀሪ የተሰሩት ጓደኞቿ ስለሞቱ የእሷንም ፈርተው ስለነበር ነበር ሲያያት እጅግ ጤነኛም ነበረች። ለሰዓታት ቤቱ የደስታ ለቅሶ ውስጥ ተቆየ። በኋላ ሁላቸውም ተረጋግተው ጨዋታ ጀመሩ። እስማኤልን ግን ምን ያድርጉት? ምን ሲያድርጉለት እናትና አባት ከእንደገና ቢወልዱትስ እንዴት ደስ እንደሚላቸውም ነገሩት። በነጋተው ከቤት ሊወጣም ከለከሉት። እሱን አምነው እንዲሄድ ቢያደርጉት ዳግም የሚያገኙት አልመስላቸው አላቸው። ሦስት ቀን ደጅ ሳይወጣ እስረኛ ሆኖም በዛ ቤት ቆየ። ግራ ቢገባው ጓደኞቹን እንዲመጡለት አደረገና በጓደኞቹ አስለመናቸው እሱ ግን በፍጹም አይወጣም አሉ። አባቷ ግን እስማኤል ከቤቴ የሚወጣው ከእኔ ጋር ከሆነ ይቻላል ብሎ በነጋታው አብረው ወደ ማርካቶ የሥራ ቦታው ሄዱ። ሲሄዱ ግን አስደንጋጭ ስተት ተከስቶበት እስማኤልም ተመለከተም ሱቁ በፍርድ ቤት ትዕዛዝ እንደታሸገም ተመለከተ። ያ ሁሉ ደስታ በሐዘን ተለወጠበት። ምንም አማራጭ ስላልነበረው ከሀያት አባት ጋር ወደ ቤት ተመለሱ የደረሰበትንም ችግር አብራርቶም ነገራቸው። አባትና እናት አይተው በጣም ተደሰቱ። እስማኤልም ግራ ገባው። እንዴት ችግሬን እና የትዳሬን መፍረስ እየነገርኳቸው ይደሰታሉ እንዴ ብሎ ቅር ተሰኘባቸውም። እነሱ የተደሰቱበት ምክንያትም አላቸው።